እንዲያልችን የምንኖርባት ሀገር ከፍናርጋት ታይል መጀመሪያ የ2017 የግብር ዘመን እና የ2018 ግብር አሰባሰብ ሂደትን እንቅስቃሴውን የጀመርነው ቀድመን ነው። ይህ እንቅስቃሴ ስንጀምር ያው እንደ ተቋም እንደ ተቅርንጫብ ከፍተኛ እቅር ስለሆነ የያዝነው እና ሞር ደግሞ ግብር ከፋዮቻቸውንም በወቅቱ ግብራቸውን አሳውቆ እንዲከፍሉ ከነሐሴ አካባቢ ነው የጀመርነው። ስንጀምር በኮሚቴ ደረጃ ወደ አራት ኮሚቴዎች አደራጅተናል። ከ ከሰራተኞቻችን ከባለሙያዎቻችን እና ከአመራሮቻችን ጋር መግባባት ፈጥረናል። ስለዚህ በዚህ ደረጃ ኦልሞስት ሰራተኛውም አምሽቶ መስራትን የመሳሰሉትና ቅዳሜን ሙሉ ቀን ካደረግን ኦልሞስት አሁን ዛሬ ሶስተኛ ቅዳሜያችን ነው። ስለዚህ ቅዳሜ ሙሉ ቀን ነው አገልግሎት የምንሰጠውና ሰራተኛውም በዚህ ወቅት ፍቃድ የሚወጣ የለም። ሁሉም ጥቅምትን እንደ ትልቅ እንደ ዘመን መለወጫ ነው እኛ የምንጠብቀው ና የእኛ ግብር ከፋዮች ባሉባቸው ኤሪያዎች በተለይ ሸገር ዙሪያን ጨምሮ የመኪና ላይ ቅስቀሳ በዛ ልክ በሁለት መኪና ተደራጅተው በሁለት አቅጣጫ በየቀኑ ሰፊ ቅስቀሳዎችን እያደረግን ያለ ነው። ሌላው ደግሞ ስልክ በመደወል ግብር ከፋዮቻችንን የማስተዋወቅ ስራ ጊዜው እየተጠናቀቀ ስለሆነ ያለ አስፈላጊ መቀጫ ውስጥ እንዳይገባ በየስራ ክፍሉ ተከፋፍሎ ሁሉም ሰራተኛ የሚያስተላልፈው መልእክት ተጽፎ ከነ ግብር ከፋዩ ስልክ ቁጥር የተሰጠው ስለሆነ በዛ መልኩ ቅስቀሳ እያካሄድን ያለ ነው። ኦሬዲ አሁን ስናየው ያው አጠቃላይ ያሳወቁን ግብር ከፋዮች ጥሩ ነው እየሄድ ያለው እነሱን እያመሰገንን አሁን ከዚህ አንፃር እነሱን ኮዲ እንዲከፍሉ ነው። አሁንም ይህን ጥረታችንን እየቀጠልን ያለ ነው። እዚህ እዛ ያልሰራ ድርጅታቸው ጋር ሆኖ ያልሰራላቸው ሰዎች እዚህ መጥተው ዲክሌር እንዲያደርጉ ይህን ፋሲሊቴት አድርገንላቸዋል። ስለዚህ አሁን ማኑዋል ዲክላሬሽን የምንቀበለው ነገር የለም። እኔ ማስተላለፍ የምፈልገው ለግብር ከፋዩ ነው። እንግዲህ የሲስተም ሰው ሰራሽ ነው፣ አንዳንዴ እንትልል ይችላል። ስለዚህ በቆዩ ቁጥር ደግሞ ያው ወር መጨረሻ ሲሆን የሲስተም መጨናነቅም ይኖራል። የሲስተም መጨናነቅ በሚኖርበት ጊዜ ደግሞ ያለ አስፈላጊ መቀጫ ውስጥ መግባት ይኖራል እና ከወዲሁ በተለይ በተለይ የማሳወቅ ስራ ማሳወቅ ወዲያው ደግሞ የመክፈል ስራውን ዛሬ ነገ ሳይሉ እንግዲህ ኦንላይን ማሳወቅ ከተቻለ እሑድም ይችላል። ምንም የእኛ መኖር ያለመኖር ብዙ ችግር ላይኖር ይችላል እና በተቻለ መጠን ግብራቸውን ከወዲሁ ማሳወቁን አስቀድሞ ከዛ ደግሞ ክፍያውንም ጎን ለጎን እንደሄዱ በዚሁ አጋጣሚ ጥሪ ለማስተላለፍ ነው የምንፈልገው። ምክንያቱም የምንከፍለው ታክስ ለሀገር እስከሆነ ድረስ ደግሞ በዓመት አንዴ ነው የሚከፈለው። ስለዚህ ያላስፈላጊ መቀጫ ውስጥ እንዳይገቡ፣ ይሄም በዚህ ልክ ግብራቸውን አሳውቀው እንዲከፍሉ ይህን ለማሳሰብ ነው። ግልጽ ያልሆኑ ነገሮችን ደግሞ በአካልም እኛ ጋርም ባለሙያዎችም ጋር በዚህ የተዘጋጀ ቲም እንስላለ አነጋግረው በዚህ መፍትሄ እንዲያገኙና ከወዲሁ ግብራቸውን ያለ ምንም መቀጫና ያለ ምንም እንትንግልት ግብራቸውን እንዲከፍሉ ለማሳሰብ ነው። ወደ እንዲያለችን የምኖርባት ሀገር ካፍ እናድርጋት። ተታየለን በግብር የመጠቁት ያደጉት ሀገራት በግብር ነው።